በእልፍ ችግሮች ውስጥ ያለፈ ውስብስብ ማነቆችን በጣጥሶ የተሻገረ እጅግ ብዙ ፈተናዎችን ጥሎ በማለፍ ለሚፈልገው ዓላማ የደረሰ ወጣት ነው። ከነንከኖቹ ለሀገሩ ብዙ ለማድረግ ስሟንም ለማስጠራት የሚጥር ታታሪ ሰው ነው። የኢትዮጵያ ብሔራዊ ቡድን ቁልፍ ተጫዋች ሆነው አስቻለው ታመነም አስቼ ከሰሞኑ ከነበረበት ውጥንቅጥ መልስ ወደ ቤቱ ታላቅ በረከት ገብቷል። ከብዙ ስድብና ትችት ማግስት የተገኘ ልዩ ደስታ ከውርጅብኝ በኋላም የተገኘ ልዩ ሰርፕራይዝ ሆኖለታል። ሰርፕራይዙ ምን ይሆን? እሱስ እንዴት ያለ ስሜት ተሰምቶት ይሆን? እንነግራችኋለን። ከሦስት ዓመታት በፊት በተከወነው የሰርጉ ቀን የተፈጠረው ክስተት እጅግ አስገራሚ ታሪክ ነበር። የማልቀርበት ቀን ሆኖ እንጂ ስልኬን አጠፋፍቼ ብጠፋ ደስ ይለኝ ነበር ሲል የያኔውን ውዝግብ ያስታውሳል። የሰርጉ ቀን ምን አይነት ነገር ቢገጥመ ይሆን? ይህንን አስገራሚና ልዩ ታሪክ ልንነግራችሁ ወደናል። ሰላም እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። ዛሬ አስቻለው ታመነ የገጠመውን ሰርፕራይዝ አንስተን ከሶስት ዓመታት በፊት የተከወነው የሰርጉ ቀን የተፈጠረውንም ልዩ ክስተት ወደ እናንተ ወደ ተመልካቾች እናደርሳለን። ከዝግጅታችን ብዙ ቁም ነገሮች እንደምታገኙ ባለሙሉ ተስፋ ነን። ወደ መሰናዶ እንሻገር። ሰሞኑን መነጋገሪያ ሆኖ የሰነበተው የኢትዮጵያ ብሔራዊ ቡድን አምበልና ተከላካይ ተጫዋች ሆነው አስቻለው ታመነ ከነዚህ ሁሉ ትችቶችና ውርጅብኞች በኋላ ልዩ ሰርፕራይዝ እንደገጠመው ታውቋል። ይህም ለሱና ለቤተሰቡ ታላቅ የደስታ ጊዜ ሆኖለታል። ሰርፕራይዙን ከመንገራችን በፊት ግን ከባለቤቱ ጋር የተዋወቁበትን አስገራሚ ታሪክ እንንገራችሁ። የጀግናው ተከላካይ አስቻለው ታመነ ባለቤት ኢየሩሳሌም ላልሰማ ተብላ ትጠራለች። እሱና ጓደኞቹ በቅጽል ስሟ ጀሪ እያሉ ነው የሚጠሯት። ተወዳጅ ቆንጆና ሳቂታ ሴት ናት። የተዋወቁት በአጋጣሚ እንደሆነ አስቻለው ይናገራል። አስቼ በአንድ ፕሮግራም ላይ ተጠራም። ወደዚያም ለማምራት የሚለብሰውን መርጦ ሽር ጉዱን ጨርሶ ዝንጥ ብሎ ጉዞውን ቀጠለም። በፕሮግራሙ ልክ እንደሱ ተጠርተው የተሰባሰቡ ሰዎች ብዙ ናቸው። ዝግጅቱ ተጀመረም። በዚህ መሃል በድንገት ከአንዲት ቆንጆ ሴት ጋር ዓይን ለዓይን ይተያያሉ። የሁለቱም ዓይኖች ቀና ሰበር እያሉም በተደጋጋሚ ይገጣጠማሉ። ቆይቶም ተቀራርበው ሰላምታ ተለዋወጡ። ተዋወቁ ማለት ነው። ልቡን ሙሉ ለሙሉ የጣለባት አይኖቹንም ያሳረፈባት ሴት ሆነች። ያች እለት በሕይወቱ ትልቁን ቁም ነገር ካገኘባቸው አጋጣሚዎች ውስጥ አንዷ ሆነች። በኋላም መገናኘቱን ተያያዙት። ቀስ በቀስ እየተቀራረቡ ይበልጥም እየተግባቡ መጡም ኢየሩሳሌም አስቻለው የሚጫወትባቸውን የእግር ኳስ ጨዋታዎች በሚገባ መከታተል ጀምረች። ይህም ለቅርርባቸው ይበልጥ ማገዝ ጀምረ። ግንኙነታቸው ወደ ፍቅር መለወጡ አልቀረም። የፍቅር ጓደኛሞች ሆኑ። ደስ የሚያሰኙ እነዚያን የፍቅር ጊዜያትንም እያሳለፉ አመታትን አስቆጠሩም። ከሦስት ዓመታት አመታት በፊት ታዲያ ወደ ዋና ህይወታቸው መራፍ የሚያሸጋግራቸውን ህይወት ለመጀመር ሽርጉድ ማለቱን ተያያዙት። በትዳር ለመጣመር አሰቡም የሰርጋቸው ጊዜ ባልተለመደ ለየት ተባለና በሚያስገርም መንገድ ነበር ያለፈው። ምን መሰላችሁ? በሰርጋቸው ሰሞን አስቻለው በኢትዮጵያ ብሔራዊ ቡድን ውስጥ በአፍሪካ ዋንጫ መድረክ ላይ እየተጫወተ ሰንብቶ ተመለሰም። ሀገሩ ከገባ በኋላ ብዙም ሳይቆይ ሰርጉ እሁድ ሆኖ እሱ የሚጫወትበት ፋሲል ከነማ ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር ወሳኝ ጨዋታ ለማከናወን በድሬዳዋ ከተማ ተገኘም። ለክለቡ ወሳኝ ተከላካይ የሆነው አስቻለውም ምንም እንኳን በማግስቱ ሰርጉ ቢሆንም ጨዋታው ላይ ያለውን አበርክቶ ስለሚያውቅም መቅረት አልፈለገም ነበረም። ጨዋታው ተከናወነ። አጋጣሚ ሆነና አስቼና ጓደኞቹ ድል ሳይቀናቸው ቅዱስ ጊዮርጊስ በአሸናፊነት አጠናቀቀ። ያኔ ታዲያ ድብርቱ ውስጥ ገባ። ሽንፈቱ አንገብግቦታል። በሌላ በኩል የሚጠብቅ ሕይወቱ ትልቁ የደስታ ጊዜ የሰርጉ ፕሮግራም አለ። ያን ቀን የማልቀርበት ነገር ስለሆነ እንጂ ሌላ ፕሮግራም ቢሆን ስልኬን አጥፍቼ እቀር ነበር እጠፋ ነበር ሲል የወቅቱን ስሜቱን ይገልጻል። እንደገና ራሱን አረጋግቶ እሁድ በማለዳ ከድሬዳዋ አዲስ አበባ፣ ከአዲስ አበባ ሐዋሳ በፕሌን ተጉዞ ያን ቀን ማታ በሚከናወነው የሰርጉ ፕሮግራም ላይ ለመገኘት ቻለ። በዚያ ሁሉ ጥድፊያ ውስጥ ሆኖ ያደረገው ሰርግ ስለነበረም ለብዙሃን አግራሞትን የፈጠረም ነበረ። ሰርጋቸው ባማረ ሁኔታ ተከናወነ። ደስታቸውን አጣጣሙ። ዘመድ ወዳጆችም ጨፈሩ፣ ቤተሰቦቻቸውም ቦረቁም። በትዳራቸው ልጅ ታከለበት በረከትም ሆነላቸው። ከሰሞኑ ደግሞ ከብዙ የስድብ ውርጅብኝ በኋላ ለትዳራቸው ልዩ ደስታ የፈጠረ ሰርፕራይዝ ገጥሟቸዋል። እንንገራቸው። አስቻለው ታመነ ከሰሞኑ በዓለም ዋንጫ ማጣሪያ ውስጥ በተሳተፈው የኢትዮጵያ ብሔራዊ ቡድን ውስጥ ከተከላካይነቱ ባለፈ ቡድኑን በአንበልነት መምራት መቻሉም የሚታወስ ነበረም። ከግብጽና ጅቡቲ ጋር የተጫወተው ብሔራዊ ቡድኑ በግብጽ ሁለት ለባዶ ቢሸነፍም ጅቡቲን ደግሞ ስድስት ለአንድ በሆነ ሰፊ ልዩነት ማሸነፉ ይታወሳል። ከግብጽ ጋር በነበረው ጨዋታ ብዙ ትችቶችን ያስተናገደው ብሔራዊ ቡድኑ ብቻ አልነበረም። ትችቱ አስቻለውንም ጭምር ያካተተ ነበር። በርግጥ ትችት አስፈላጊ ቢሆንም የግል ስብዕናም በሚነካና ሞራልን በሚገድል መልኩ ግን መሆን አልነበረበትም የሚሉ አስተያየቶችም ነበሩ። አስቼ ከነዚያ ሁሉ እርጅብኞች በኋላ ታዲያ ፈጣሪ በሚስቱ በኢየሩሳሌም በኩል መንታ ልጆችን እንዳስታቀፈው ተመልክተናል። ይህም ከፍተኛ ደስታና ፈንደቅያ እንደፈጠረላቸውም ታውቋል። ቤታቸው ሞቅ ብሏል፣ በደስታ ተጥለቅልቋል። በርካታ ሰዎችም የእንኳን ደስ ያለህ መልእክታቸውንም እያስተላለፉለት ይገኛሉ። አስቻለውና ባለቤቱ ኢየሩሳሌም እጅግ የሚዋደዱ ባለትዳሮች ስለመሆናቸው ይነገራል። በአንድ ወቅት የባለቤቱ ልደት በደረሰ ጊዜም እንዲህ የሚል መልእክት አኖሮላት ነበር። ጀሪ፣ የውዷ ባለቤቴ እንኳን ተወለድሽልኝ፣ እንኳንም የኔ ሆንሽ። ስደክም ብርታቴ፣ ሲከፋኝ መጽናኛዬ፣ ሁሉ ነገሬ ነሽ። የእኔ ጠንካራ ሚስት ሁሌም ደስ ብሎኛል። ኑሪልኝ። በብዛት ትወደጃለሽ። መልካም ልደት፣ በማለት ፍቅር በተመላበት መልኩ መልእክቱን አድርሶ ነበረም። አስቻለው የተወለደው በዲላ ከተማ ነው። በዚያች ከተማ ሲያድግ ታዲያ ከአብሮ አደግ ጓደኞቹ ጋር ኳስ እየተጫወተ ነበር። ራሱን ለማብቃት ብዙ ጥረቶችን ሲያደርግም ነበር። ከዓመታት በፊት በሰውነት ቢሻው የሚመራው የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ተሳታፊ ሆኖ መላው ኢትዮጵያውያንን በአንድነት ሲያጥለቀልቅ አስቻለው ገና ወደ ትልልቆቹ ክለቦች ስላልገባ የብሔራዊ ቡድኑ ደጋፊ ብቻ ነበረም እንደ እናዳነ ግርማ፣ እንደ ነሳላዲን ሰይድ፣ ሽመልስ በቀለና ሌሎች የወቅቱ ዕውቅ ተጫዋቾች በመሆን ለሃገሩ መጫወት ይመኝ ነበር። ይህንን ለማሳካት ብዙ ጥረቶች ማድረግ እንዳለበት የተረዱ አስቻለው ጠንክሮ መስራት ጀምረም ያንን ሁሉ መሰናክል በጣጥሶ ውስብስቡን የኢትዮጵያ እግር ኳስ መንገድ ተሻግሮ ያኔ ሲደግፈው የነበረው ብሔራዊ ቡድን ተቀላቅሎ ከመጫወት በዘለለም በአንበልነት እየመራም በአለም መድረኮች ብቅ ማለት ችሏል። ከትውልድ ከተማው ዲላ ተነስቶ እግር ኳስን የጀመረውና በደደቢት፣ ቅዱስ ጊዮርጊስ፣ ፋሲል ከነማ በመቻል ስፖርት ክለብ በመሃል ተከላካይነት ተጫውቷል። ጠንካራው ወጣት መስከረም 4 ቀን 2017 ዓ.ም ያስመረቀው በስሙ ያቋቋመውና ቦሌ ሴክሬት ላውንች አጠገብ የሚገኝ አስቻለው ታመነ ስፔሻል ቁርጥ ቤት በሚል ስያሜ በይፋ ያስጀመረው ስጋ ቤት አለው። ይህንንም የተመለከቱ ሁሉ ደስታቸውንም ሲገልጹለት ሰነባብተዋል። የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን ዛሬ አስቻለው ታመነ ከሰሞኑ የገጠመውን ሰርፕራይዝ እና ከዚህም ባለፈ ከሶስት ዓመታት በፊት በተከወነው የሰርጉ ዕለት የተፈጠረውን አስገራሚ ታሪክ በማንሳት በጠቅላላው የትዳር ህይወቱ ምን ይመስል እንደነበርና ከልጅነቱ ጀምሮ የተጓዘበትን ውስብስብ መንገድ አሁን ያለበትንም ደረጃ በእንዲህ ያለ መንገድ ቃኝተን ወደ እናንተ አደረስን። ከዝግጅታችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋንን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። በሚቀጥለው ደግሞ በሌሎች አስተማሪ አዝናኝና ቁም ነገር አዘል ቪዲዮዎች ተመልሰን እስክንገናኝ ለእናንተ መልካም ጊዜ ይሁን።